ምዕራፍ 10 ቁጥር 17 ላይ እርሱ በመንገድ ሲወጣ ሳለ አንድ ሰው ወደ እርሱ ሮጦ ተንበረከከና፣ ቸር መምህሮ ያለው የዘላለም ህይወት ሰርዘ ምን ማድረግ ይገባኛል? አለ። ስለ ቸር አይደለም ቸር እየተባለው ኢየሱስ ብቻ አይደለም ቸር የተባለው ሌሎቹም ቸር ተብለዋል። ጥያቄ እሱ አይደለም። ቆይ በባይብል ስትመለከተው መዝሙረ ዳዊት ምዕራፍ 18 ቁጥር 25 ላይ ቸር ሰው ጋር ቸር ሆነ ትገኛለን የሚለው። መጽሐፈ ምሳሌ ምዕራፍ 11 ቁጥር 17 ላይም ቸር ቸር ሰው ለራሱ መልካም ያደርጋል አለ። አሁን ቸር ተብሏል። ኢየሱስ ነው ከሆነ፣ አዎ፣ ለምን ቸር የሚለው ቃል በግሪከኛው ለሰው የሚውላል። ማቴዎስ ወንጌል 12:35 ላይ በተመለከተው፣ ሮሜ 5:7 ላይ ስለ ቸር ሰው እያለ ይናገራል። ቸር ሰው የሚል ባይብል ላይ ብዙ ቦታ ላይ አለ። ኢየሱስ ቸር ሰው ነው። ግን የተቃወሙ ምኑን ነው ሲባል፣ ቆይ ቸር መምሮ፣ የዘላለም ህይወት ወርሰን ምን ማድረግ ይገባኛል ብሎ ጠየቀው። ኢየሱስም ስለምን ቸር እኔ እንትለኛለ? ከአንዱ አምላክ በስተቀር ቸር ማንም የለም አለ። ስለምን ስለምን ቸር እኔ እንትለኛለህ ሲል ምን ማለቱ ነው? ምክንያቱም አባባሉ ነው፣ የሰውየው ኢንቴንሽን ነው። ቸር ስለምን ትጨነቃላችሁ ሲል ምን ማለቱ ነው ትርጉሙ? ስለምን ትጨነቃላችሁ ሲል ምን ማለቱ ነው ትርጉሙ? አትጨነቁ ማለት ነው። ማቴዎስ 6:28 ላይ አይደለም ስለምን ትጨነቃላችሁ ሲል አትጨነቁ ማለት ሆኖ አይደል? ስለምን ትጨነቃላችሁ ሲል አይደለም እ ሙሉ ለሙሉ አትጨነቁ ማለት አይደለም፣ በማያስፈልገው ነገር አትጨነቁ። ስለልብስ ስለምን ስለልብስ ስለምን ትጨነቃላችሁ ሲል ምንድነው መልሱ? ስለልብስ ስለምን ትጨነቃላችሁ እና ከአግባ በላይ የሆነ መጨነቅ አያስፈልግም? እኮ ምን ስለምን ትጨነቃላችሁ ሲል ምንድን ነው ምን ለማለት ፈልጎ ነው ነው ጥያቄው። እና የመለስኩ ነው እኮ አት አነጋገሩ ነው እኮ ኦኬ ጥሩ ማቴዎስ 7፥3 ላይ ገባ በወንድምህ ያለውን ጉድፍ ስለምን ታያለህ ሲል ምን ማለት ነው? ትርጉሙ የወንድምህን ኃጢአት ለምን ታያለህ። ስለምን ታያለህ ማለት አትይ ማለት ነው። ትርጉሙ ለምን ታያለህ ማለት የራስህን ትተህ ለምን የእሱን ታያለህ ማለት ነው። የራስህን የሰውን ጉድፍ ስለምን ታያለህ ማለት አትይ ማለት ነው። ወይስ አይደለም ነው የጠየኩ? አይደለም ነው እንጂ ስለምን ታያለ፣ አማርኛችን ልም እንዴ ማ ሊገባ በሚችል መልኩን እያስረዳ ያለው ስለምን። ቆይ አንዴ አንዴ ቆይ፣ ጥያቄ ነው የምጠይቀ። በወንድም ላይ ያለውን ጉድፍ ስለምን ታያለ ሲል ምን ማለቱ ነው? እና የወንድም ጉድፍ የተባለው እዚህ ላይ ኃጢአት ነው እና ለምን የወንድም ጉድፍ የተባለው ምንድነው? አይደለም እኮ ኤሌመንታሪ ነገር ነው። አልመለስክም። ቆይ በወንድም ላይ ያለውን ጉድፍ ስለምን ታያለ ሲል ምን ማለት ነው? እሺ እንዴት ጭቅጭቅ እናርገውና እንደማመድ፣ ችግር የለውም። ስለምን ታያለህ ያለው አትይ ማለት ነው ወይስ አይደለም? እኮ ነው ዋናው ጥያቄ። አትይ የተባለው ግን ምንድን ነው? በመጀመሪያ ሀጢያት ነው። እኔ እኮ ምንም ይሁን እኮ ሀጢያትም ይሁን ጉዱፍም ይሁን አይደለም። እንደዚህ አይነት ሰዎች የመጨረሻ በጣም አስቸጋሪዎች እንዳታስወጣኝ። አይደለም እኮ ግን አይደለም፣ አይደለም እየተረዳህ አይደለም እኮ በጣም ይከብዳል እኮ ተላለፋላችሁ ሲል ምን አትበሉ ነው። ፎልሲኮቫለንሲ ነው ቆይ ነው እዛ ላይ ላይ ማርቆስ አስራ ስምንት ላይ ኢየሱስም ስለምን ቸር እኔን ትለኛለህ ብሎ እኔን የሚለውን ለምንድን ነው ያወጣው? እና አባባል ነው ቸር መምህሩ አይ ስላለው እኔን ለምን ትለኛለህ? እኔን ለምን ትለኛለህ? አንድ አምላክ የተባለበትን ወልድና መንፈስ ቅዱስ ተብለዋል አልከ አለ፣ ካለ ስጠኝ፣ ከሌለ ሌላ አስፈልዱን ስጥ። ያኔም ጥያቄ ነው። ስታስ አዎ፣ ካለ ስጠ ነው ካለ ስጠ ነው። ወልድና መንፈስ ቅዱስ አንድ አምላክ የተባሉበት ምክንያቱም አንድ አምላክ አለ እየተባለ መቼም ሶስት አይሆንም አይደል? በአንድ እንትም ብሎ ከአብ ጋር እንዲሆኑ ስለሆኑ አንድ አምላክ እንላለን። ሆይ አሁን ተረጋጋ፣ ሌላ ቦታ አትሂድ። ወድ አንድ አምላክ የተባለበት እና መንፈስ ቅዱስ አንድ አምላክ የተባለበትን ጥቅስ ከወሪ ዘጠ እስከ ራዕይ ዮሐንስ ድረስ። ስለዚህ ቃል በቃል የምትፈልገው ኤግዛክት ወርድ ፋላሲ ነው። ይሄ ኤግዛክት ወርድ ፋላሲ አይደለም። ለአብ ተጠቅሞበታል። አንድ አምላክ መልኩ አምላክ ከተባለ ከዛ በላይ ምንም አልፈልግም። ኦኬ፣ ጥሩ ሃኒ አንድ ደልስ ኢየሱስ አምላክ የተባለበት አንድ ጥቅስ ስጠኝ። አንድ የጳውሎስ መልክታትና አብዛኞቹ ላይ አንድ አንድ ጥቅስ ነው የምፈልገው አንድ አንድ

ኦኬ፣ ግዕዙም እንደሚል ትንሽ ትላለህ። ኦኬ ጥሩ፣ ዮሐንስ ወንጌል አንብቤዋለሁ እኮ። ቆይ አንዴ ተረጋጋ። እንደ ተረጋጋ እኮ እንትን ብላለህ አይደለ? አዎ፣ አልከኝ። ላወጣልህ ግዕዝ፣ ላንብብልህ ግዕዝ። የምችል ከሆነ ማለት የሆነ ዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ ላይ፣ እሺ። ቀዳሚው ቃል ውእቱ አለ፤ በመጀመሪያ ቃል ነበረ። ወውእቱ ቃል ኀበ እግዚአብሔር ውእቱ፤ ቃልም በአምላክ ዘንድ ነበር ይላል። ወእግዚአብሔር ውእቱ ቃል ይላል፤ እግዚአብሔርም ቃል ነበር ነው የሚለው ወእግዚአብሔር ወደ ልቃሪ ቃል እግዚአብሔር ወደ ልቃሪ ወይ ማለት ምን ማለት ነው? ማስረጃ ወይ ማለት ምን ማለት ነው? ወይ ማለት ምን ማለት ነው? ማለት ምን ማለት ነው? ወይ ማለት ምን ማለት ነው ነው ማለት ትችላለህ ቅኔ መድረስ አይጠበቅብም። ቅኔ ቅኔ ለመድረስ እኮ አኔ፣ ተረጋጋ አንተ ተረጋጋ። አትደራረብ ስታወራ። ይሄ እኮ ጠጅ ቤት አይደለም። እዚህ የለመዳችሁ ጠጅ እዛው እዛው፣ ደጀ ሰላም አይደለም። ስለዚህ ተረጋግተህ አወራ ስታወራ። ማለት ነው ወይ ማለት ምን ማለት ነው ብዬ ጠየቅሁ። ቅኔ ተምረሃል አልክ። ቅኔ ቦታ ሳትደርስ ገና ውዳሴ ማርያም ስደግም ንባብ ቤት ገብተ ውዳሴ ማርያም እና መልካ ማርያምና መልካ ኢየሱስ የደገመ ሰው ወይ ምን ማለት እንደሆነ ያውቀዋል። ቅኔ ቤት እኮ ማለት በጣም ትልቅ ደረጃ ነው። ቆይ ልንገረ ይላል ማለት ነው። ቆይ ለነገር ለነገር እኮ ቅኔ አንድ ሰው መጀመሪያ ዜማ ቤት ገብቶ መጀመሪያ የሚያጠናው ምንድነው? አሁን ድጓ ጾመ ድጓ ምናምን ነገር። ቅኔ ላይ ከመድረስ መጀመሪያ ምንድነው የሚያጠናው? ታውቃለህ? ግድ የለን ተናገር። ዜማ ቤት ምንድነው? ዜማ ቤት መጀመሪያ የሚጀምረው በምንድነው የሚጀምረው? አይ ሙሉ ለሙሉ እንትኑን ደረጃውን አላውቅም። አታውቀውም ወይ? መጀመሪያ ውዳሴ ማርያም ይጀምራል። ውዳሴ ማርያም ዜማ ከዛ መስተጋብ። ቆይ ውዳሴ ማርያም ዜማ ብላሳቅ እንጂ ሰው እያዳመጠ እኮ ነው። እዚህ ብዙም ያዳምጣል። መጀመሪያ ውዳሴ ማርያም ዜማ አለ፣ ቆይ ውዳሴ ማርያም ዜማ አለ፣ ከዛ መስተጋብ አለ፣ ዝማሬ አለ፣ መዋሲት አለ እያልክ ነው ወደ ቅኔ ወደዛ የምትሄደው። አንድ ሰው ቅኔ ቅኔ አሁን ቅኔ አልተማርኩ ነው። ለምሳሌ አሁን ቅኔ ያልከው በጣም ትልቅ ደረጃ ነው። ቅኔ አንድ ሰው ንባቤት የነበረ ሰው ወ ምን ማለት እንደሆነ ያውቃል። ስለዚህ ወ ምን ማለት ነው እየጠየቅኩ፣ ወ ምን ማለት ነው መጽሐፍ ቅዱስን ሲፈታ ማለት ነው ኖ ዮሐንስ ወንጌል አንዳንድ ላይ አይደለም፣ ስላልክ እግዚአብሔር ቃል ነበረ አይደለም፣ ስላልክ ወይ የ ማለት ነው ብዬ የጠየኩህ እዚያው ላይ ማለት ነው። ልክ ማለት ነው። ቃላም ብቻ ነው። እሺ፣ ችግር የለም። ወምን ነው እና ማለት ነው። አዎ ካይ ማለት ኤንድ ማለት ቆይ፣ ቀዳሚው ቃል ይላል ወቱ ቃል አበእግዚአብሔር ወቱ ይላል፣ ቃልም በእግዚአብሔር ዘን ቃል በመጀመሪያ ነበር ሲል ኢን ዘ ቢጊኒንግ ጋር ወዝ ወርድ ይለዋል እንግሊዘኞቹ። አንዳንዶቹ አንዳንዶቹ ደግሞ ዘ ወርድ ወዝ ጋር ብሎ ያስቀምጠዋል። አሁን ቆይ አታዳምጥም እንዴ አንተ? ምንድነው አንደኛ ደረጃም አይደለም እኮ ከኛ ጋር ለማውራት የምር ለመናገር እንትን፣ አንደኛ አማርኛ ቋንቋም ራሱ አማርኛ በስነ ስርዓት አትችልም። እንኳን አይደለም ግዙ በአማርኛ እግዚአብሔር ውእቱ ቃል ይላል። እግዚአብሔር ውእቱ ማለት ነው ይች ብቻ መልስልኝ። እግዚአብሔር ውዕቱ ምን ማለት ነው? እግዚአብሔር ውዕቱ፣ እግዚአብሔር ውዕቱ ማለት ምን ማለት ነው? እሱም ብቻ መልስልኝ። እግዚአብሔር ውዕቱ ቃል ነው የሚለው። እግዚአብሔር ውዕቱ ቃል፣ እግዚአብሔር ውዕቱ ቃል ሲል ምን ማለት ነው? እግዚአብሔር ውዕቱ ቃል ማለት ኤንድ ማለት ነው። ኤንድ ጋድ ወዝ ዘ ወርድ ማለት ነው ትርጉሙ

አንቺንም አደዛኮ ነው። ምክንያቱም ይሄው አንቺ ቅኔ ለመድረስ እኮ መጀመሪያ ጉባኤ ቃና መድረስ አለበት። አሃው የነርግ ነብያ ሰረገላ ሚስጥር ቅኔ ላይ አልደረስኩም እኮ እኔ እውቀቴን አውቃለሁ። ማላውቀውን ነገር አሃው ሰረገላ ሚስጥር ምን ላይ ያለው ያለው ነው ያለው ነው ራሱ ማለት ነው ወን ካላወቅ ሳታቅ እኔ ስለ ቅኔ ተጠይቀኛል እኔ አልኩ እሺ፣ ችግር የለው፣ ችግር የለው፣ በቃ ፐርሰናል ያናድርገው። ደስ አይልም ብሶ እያዳመጠም ስለሆነ ስለ ስብህና ከፍ ዝቅ ማድረግ አልፈልግም። ይሄ ሰው እሺ፣ እዚህ ጋር እዚህ ጋር ይታያል። ይሄና ሐርኬ ይሄና ሎጎስ ይላል አይደለ፣ በእንትን አርግለት፣ ከላይ አርግለት እንዲታየው፣ ከላይ ከላይ ቀይሪለት እዛ ጋ ኢንተርሊኔር አርግለት። ኢንተርሊኔር ሚላለ ኢንተርሊኔር ሚላለ እሱ ጋ ግቢለት። አልገባትም ልጅቷ። ኢንተርሊኔር አድርጊለት ከላይ። እሺ ኢንተርሊኔር ማለት ከላይ እዛው ጋ እዛው ጋ ኢንተርሊኔር አድርጊለት እዛ ግሪካ። አዎ ጎበዝ ጎበዝ ልጅ ናት። ይኸውልህ አሁን ይ ምናልባት እንትን እንዳይል እንዳይከብድ ከላይ ምን ትናለ? ኤንአርኬ ሄኖሎጎስ ይላል። ምን ማለት ነው? ኢን ዘ ቢጊኒንግ ወዝ ዘ ወርድ ማለት ነው። በመጀመሪያ ቃል ነበረ። ካይ ሆሎጎስ ኤምፕሮስቶንቲዮን ይላል።